ከእናንተ ጋር ቆይታ እያደረግን ያለነው ባለፈው ሃለቃ እየዳሰስን ያለነው ስለ ሶብር ነበረ። ሶብር እንግዲህ በትንሹም ቢሆን ዳሰሳ ተደርጎ ነበር። ነገር ግን የሶብር ነገር በዚች በትንሽ ደቂቃዎች መካከል ተዳሶ የሚያልቅ ስላልሆነ አሁንም ወደዛው የምንመለስ ይሆናል። ሶብር ላይ እንግዲህ የተለያዩ የሆኑ ከፍም ዝቅም ያሉ ሶብሮች እንዳሉ እብትላእና አይተናል። ሶብርን አይተናል፣ መፈተን፣ ከዛ በኋላ እንደገና ትግስትን። ሙእሚን ደግሞ ሲሰብር፣ ሲታገስ ከሌሎች አማኞች የሚለየው በመሰበሩና ከአላህ ስብሓነ ወተዓላ ሚንዳ አጅር መፈለጉ ስለሆነ በዚህ ጉዳይ ላይ የምናይ ይሆናል። ሸይኽና፣ ሸይኽ ሙሐመድ ፈረጅ አህለን ወሰህለን መርሓበን ቢኩም፣ ከእርስዎ እንጀምርና አሁን ሶብር የሚባለው እንግዲህ እያንዳንዱ ነቢይ ተፈትኗል። እያንዳንዱ ሷሊህም ተቅይም እንደ አቅሙ ሁሉም ተፈትኗል። ነቢዮች ቆሎ ላኢላሃ ኢለላህ ቱፍሊሑ እያሉ ሪሳላውን ይዘው በመጡበት ሰዓት ያላጋጠማቸው የፈተና አይነት የለም። አንድ ነቢይ አንድም ሰው ያልተከተለዋለ፣ እንደገና ደግሞ ሰፊ የሆነ እመትም የተከተለዋለ ነቢዩላ ምብናይ 950 ዓመት በሙሉ ያንን ህዝብ ተጣርተው የተከተላቸው ምን ያክል እንደሆነ የሚታወቅ ነውና እስኪ የነቢያቶች ሰብር ምን ይመስል ነበር የሚለውም ከዛ

ስለዚህ ስለ ሰብር ተነስቶ የአንቢያዎቹን ቂሳ ሲታከልበት የሰው ልጅ በተፈጥሮ ባህሪው የደረሰበት ሙሲባ ምን ብሎ ያስበዋል? እንደኔ በማንም አልደረሰም ብሎ ሙሲባው የእሱ ሙሲባ ብቻ የሚታየው የሌሎች ሙሲባ አይታየውም። ግን አላህ ቁርኣን ላይ ምን ያደርገናል? ሌሎችም ላይ ደርሰዋል። አንተ ጋ ብቻ አይደለም። ታመሃል የታሙሙ አሉ ብር ታመሙ የሰበሩ አምቢያዎች አሉያል ነቢላ አዩብ ዓለይሂ ሰላም በሰብር አጂብ ነው ሰብራቸው አጂብ ነው። ለዓመታት ለሀያ ዓመት ለሁለት አስር ዓመት ገደማ አካባቢ ነው በህመም የቆዩት። ህመሙ ደግሞ ተራ ህመም አይደለም። በጣም ከባድ የሆነ ሰውነታቸውን እየጨረሰ ሰው እስኪሸሻችሁ ድረስ ሰው በቃ እስኪጠየፋቸው ድረስ አንዳንድ እስራኤልያት ላይ እንደሚዘገበው ከሆነ ከቆሻሻ ሁሉ እስኪጣሉ ድረስ ግም ተብሎ በጣም ፈታኝ የሆነ የመጣው ፈተና ነው። ግን ሰራድ ነብይ ነው ነብይ አይደለም እስከሚያስብል ድረስ ሰው ሆነ። እዚህ ላይ ደግሞ ምን አለ መሰለህ ማህበረሰቡ ዘንድ አላህ ባሪያዎችን አይፈትንም ብሎ ያስባል ማህበረሰቡ። አንተ የአላህ ባሪያ ከሆንክ ፈተና ላይገጥምህ ይገባል፣ ከገጠምም በድል በአጭር ጊዜ በቀጽበት በድል ልትወጣው ይገባል ብሎ ያስባል ማህበረሰብ። ይህ የተሳሳተ አመለካከት ነው፣ በጣም የተሳሳተ ነው። አላህ እንደ በጣም የሚፈትነው ባል ነው የእሱም ባሪያዎች ነው። ይህ ነው ነቢያችን ለ ላ ሰለም ከባሪያዎች ውስጥ አላ በበላ በጣም የሚበዛበት አንቢያዎችና አንቢያዎችን ይመስል ብለዋል። ስለዚህ እኔ በጣም እዚህ ወሳኝ ነው። እኔ ወላሂ ማህበረሰባችን የሆነ ሙሲባ ሲደርስበት በቀላ ጠልቶኝ ነው ይላል። ይሄ ሰው ውስጥ ባከደረሰበት የሆነ ግፍ ሰርቶ ነው። ምን አርጊ ነው? ምን ምን አድርጎ ነው? ምን ሼኮች አይደሉ እንዴ? ወልዮች አይደሉ ሳሊዎች? ለምንድን ነው የሆነ ችግር ቢኖርባቸው ነው? ላ አምቢያዎችን አላህ የፈተነበት ይህን ለማሳየት ነው። አንድ ነቢይ ነቢይ አላህ የሚያደርገው ከሰው መርጦት ነው። ተመርጧል፣ ከሰው በላይ ነው። ሆኖም ግን ፈተና ይፈተናል። ነቢዩ ዓለይሂ ሰላም በበሽታ በጣም ተፈተኑ።

ቅድም እንዳልከው ነቢዩላህ ኑሕ ዓለይህ ሰላም ደግሞ ለዳዒዎች፣ ለዑለማዎች፣ ለመሻይኾች እስላምን ለሚያስተምሩ ሰዎች ሳብራ ድርግ አንዳንድ ወዳ አንዱ ጻፍ ነብ ይባለሆ መሰለህ። ነቢዩላህ ኑሕ ዓለይህ ሰላም ኑሕ ተብሎ የሚለው የሹህራ ስማቸው ነው። በጣም የታወቁበት ስም ነው። ኖርማል የልጅነት ስማቸው ወይም ደግሞ ኖርማል ስማቸው ዓብደላህ ነበረ። ኖሕ ማለት ጨዋሂው ማለት ነው። የኖሕ ይጮዋሉ በምን በዳዕዋ እዚያ መናገር ነው። እዚህ መጮሆኑ እዚያ መናገር ነው። በይ ቦታዊ ዳዕዋ አደርጋሉ። ይህ ዳዕዋቱ በሰብር የተሞላ ነው። እብድ ተብለዋል፣ ጠውቋይ ተብለዋል። ቢላሂ ዐለይክ እብድ ያልተባለ ነቢያለ ረሱላ ቁርኣን ውስጥ አላህ ይነገረ እብድ፣ ጠውቋይ፣ ሳሒር፣ ገጣሚ የተሰደበ ይህ ሁሉ ሰብር አደርጎ አላደረጉ ፈስብር ከማሰበራ ሉልዓዝም ኩሎ ነቢያችን አላህ ናቸው።

መልካም ነገር የተሰጠ በአንድም የለማ ጠቅም ለነቢያቶች የተሰጠውና፣ ሱብሓነሁ ወተዓላ ለነቢያችን አላህ ቁርኣን ምን አላቸው? ወስብር ሰብረን ጀሚላ ሰብር ምን አለው? ጀሚላ አለው። የሚያማር ሰብር ምስብር አለብን፣ እስከ መጨረሻ ማለት ነው። ወቀሳ የሌለበት የሌለበት ለምን የሌለበት መኮሳተል የሌለበት

ይሄ ነቢዩ ላይ ሙሳ ዓለይ ሰላም ጋር ታገኘዋለ። ነቢዩ ላይ ሙሳን ከሀሩን ጋር አላህ በቁርኣን ይላቸዋል ኢዝሃባ ኢላ ፍርዓውነ እነሁ ጠጋ። ሂዱ ወድ ለፍርዓውን ዳዕዋርጉለት አርጉለት። እያ ረቢ እንዴት ፍርዓውን ሙሳን ሊያገኘት ገድለዋለው። ነቢ ላይ ሙሳን ለመግደል ነው የሚፈልገው እሱ ለመግደል ወደ የሚፈልግ አካል ሂድለት ያአላ ተራ ሰዎች እሳች እንዲያካፉ ይፈራለው። ለምን ነው? በዛ ላይ ነጥብ ብዙ ይዞባቸዋል፣ በሱ አስተሳሰብ ስለዚህ ሄድ። እነኒ መዓኩማ አስመዑ ያለው ከእናንተ ጋር ሄድ

ትዕግስት ነው። ጀግና የሚያስብ እንጂ ቁንቻ አይደለም። ጀግና ማለት ጉራ አይደለም። ጀግና ማለት ትዕግስትህ ጀግና ያድርጋል። ትዕግስት ከሌለ ጀግነት የለም። እያንዳንዱ ነቢይ ጀግና። ምንድነው ጀግና ያድርግ? ሰብር የመጣበትን ነገር ሁሉ መቋቋሙ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በቁረይሾች የደረስባቸው በደል ባይቋቋሙ ኖሮ ስላምኛ ጋር ባልደረሰ ነበር። ከነቢያዎች ሰብር አድርገዋል።

ሙሳ ዐለይሂ ሰላም አሉ። እኛም አሁን እንግዲህ ስለ ሰብር በምናስብበት ሰዓት ላይ ብቻችንን ብለን ሳይሆን ማሰብ ያለብን አላህ ሱብሓነሁ ወተዓላ ከእኛ ጋር አለ። እነ አላህ መዐ ማሳቢሪን አላህ ሱብሓነሁ ወተዓላ ከትዕግስተኞች ጋር፣ ከሰብረኞች ጋር ነው የሚለውን በማስታወስ እና በማስተንተን ሶብር ላይ መጽናት ይኖርብናል፣ ማለት ነው። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ ስለ ሶብር እያወራን ያለነው ፕሮግራማችን አላለቀም፣ ሰዓት ስለገደበን፣ ረፍቶትን እስከምንመለስ አትርቁ፣ ጠብቁን።

አሳልፈዋል ከነቢያቶች በኋላ ደግሞ የነቢያት ተከታዮችም ብዙ ሰብርን አሳልፈዋል። ነቢዩና ሙሐመድ ሰለላሁ አለይሂ ወአስከተስኒም በሰሓቦቻቸው ጋር ሁነው ብዙ ነገሮችን አስተናግደው ሰሓቦቹም ብዙ እንግልትና ስቃይን ካሳለፉና ና ከሰበሩ በኋላ መጨረሻ ላይ በጣም ሲፈታተናቸው ያ ረሱለላህ መታ ነስሩላህ አሉ ኢነ ነስሩላሂ ቀሪብ ብለዋል። ረሱላችን ስ ስለም

ይህ ማለት እኔ መዳስ ማየት የፈለግኩት ሰብር ከባድ ነገርና ነፍስያ የማትችለው ነገር ላይ መቋቋም መሆኑን ነቢያችን ዓለይሂ ሰላቱ ወሰላም የጠቀሱት ነገርና ትኩረት አድርገን ልንማማረው የሚገባ ነው ለማለት ነው። ይህን ሐዲስ ያመጣሁት ዑለማዎች ይህን ሐዲስ ሲፈስሩ ምንድን ነው ያሉት? አሰላቱ ኑሩን አሉ። ኑር ብሎ ማለት ብርሃን የሚሰጥ ነገር ነው።

ጨረቃን ደግሞ ያ ማነው ፀሐይን ደግሞ ዱያእ አደረገ፣ አለ ጨረቃ ብርሃን ብቻ ነው የምትሰጠው፣ ሙቀት የላትም። ፀሐይ ደግሞ ያቃጥላልም፣ ብርሃንም ይሰጣል፣ የበለጠ ብርሃን። ነቢያችን ሰላትን በኑር መሰሉት፣ ሰብር ግን በዱያእ ነው የመሰሉት። ሶብር አለጣ አሁን ሼካችን እንዳነሱ ሶብር አለጣም

ኢለም የኩ ቢከ ዓለይ ቡን ፈላ ኡባሊ ነው ያሉት። ይህ ሁሉ ደርሶብኝ አንተ ካልተቆጣህብኝና እንደው ምናልባት ጉለት እኔ ላይ ካልተገኘ ምንም ቁም ነገር አድርጌ አልቆጥረውም፣ የእኔም መድማት፣ የክብሬን መቀነስ፣ የመንገላታቴን አላየውም አሉ። እንደዚያው ደግሞ የነቢዩ ባልደረቦችም ረዲየላሁ ዐንሁም መካ ላይ ከባድ መከራ የደረሰባቸው ነቢያችን ያስተላለፉላቸው ምንድን ነው? ሰብረን አለ ያሲር፣ ፈኢነ መውዒደኩም እልጀና ነው ያሏቸው። እናንተ አለ ያሲር ሆ እየተገደሉ እየታነቁ እኮ ነው። አማር ብኑ ያሲር ረድያላሁ አንሁ አባቱን አጠገቡ አንቀው ገደሉት። እናቱን ሙጅሪሙ ፍርዓውኑ ሃዚህ ልኡመት የአቡ ጃህል ብልቷ ላይ ወቅቶ ገደላት። ባይኑ እያየ እሱን በነቢዩ ላይ የሆነ ነገር ተናገር ሲሉት ነፍሱን ለማዳን ብሎ የሆነ ነገር ተናገረ። ግን ሰብሬን አጣሁ እንዴ እምነቴ ወደቀብኝ ይሆን እንዴ ብሎ ነቢያችን ዘንድ ሲመጣ

መንገድ ላይ ታግሰው ጽናታቸው ላላቸው ዓላማ ያላቸው ጽናት የሚሄዱበት ላይ ያለው ትዕግስት ይህን ሁሉ ተቋቁመው ነው የሄዱት። ሰብር ተምሳሌት ናቸው ነቢያችን። ስለዚህ ሁላችንም መሰበር አለብን ነው መርሐባ ሸክና ከትኩሳት ወደ ትኩሳት ወስደውና ወደ ትኩሳት በሚለው ስለገለጹት ትንሽ ሀሳቡን የሰብሩን ገልጾልኝ ነው ብርሃናማ ያለውና እንደው የነቢያችን ስለ ላ ከነቢያቶችንም በላይ ባስ ያለና ብዙ እንግልት ስቃይ ያሳለፈ እንደሆነ ይታወቃል። እዛው ጋር እያይዞ የነቢው ስ ስለም ሰሓቦች ደግሞ በጣም ተፈትነው ነበር። እና ትዕግስታቸው እንደዚህ ተሟጥቶ በነበረበት ሰዓት ላይ መታ ነስሩላህ ብለው ነበር። እንደው እንደዚህ ያሉበት ምክንያቱም ሰሓቦች ላይ የደረሰው ሙሲባ ከባድ ነው። አብረው ነው። አዎ አረ አንዳንድ ጊዜ በሰሓቦቹ የሚደርሰው በረሱሉ ሰለላሁ ዓለይሂ ወሰለም ይደርስ የነበረውን አቡ ጣልብ ይከላከላል፣ ኸዲጃም ትከላከላለች። እነሱም አንዳንዴ ሐያ ያደርጋሉ። የነዚህ ዘመድ የሚባለውን እንደነ አቡ ጃህል እና አቡ ላሀብ ያሉ ቅርብ ቅርብ የሚባሉ ሰዎች ነበር ተዳፍሮ መቶ አዛሚ ያደርጓቸው ነበሩ። ንብላል ረዲየላሁ ዓንሁ በጣም ተሰቃዩት እጅግ በጣም ያው ኢማን ቀልብ ውስጥ ገብቶ ከሰውነት ሲዋሃድ የቁርኣኑ አስተምህሮት ውስጥህ ገብቶ ሲዋሃድ ሰዎች በአንተ ላይ የሚያደርሱብህ በላ ሙሲባ ቱ ጋር ነው የሚያደርሱት። ውጭ አካል ነው፣ ጀሰድህ ላይ ነው። አካልን ነው ለመጉዳት የሚሞክሩት። ውስጥህን አያገኙትም። የፈርዖን ጠንቋዮች ከአመኑ በኋላ ፈርዖን እኔ ሳልፈቅድላችሁ እንዴት የምታምኑት? እንግዲያውስ፣ እገድላችኋለሁ፣ እሰቅላችኋለሁ፣ እርምጃ ውስድባችኋለሁ ብሎ ሲላቸው እነሱ ምናሉት? ፈቅዲ እነማን ተቅዲ ከዚህ ልሀያት ዱኒያ እንታ ያሻን ውሳኔ ውስድ። ሰቀልከን፣ ቆራረጥከን፣ ገደልከን ጉዳያችን አይደለም። ቀልቡ ወደ አላህ ከመጣ የሰብ የሙሲባ አይነት ሁሉ ቢዘንብብህ ትቋቋመዋለህ። ሰሓቦችም ጋ የታየው እያ የነበረው ብላል ብን አቢ ረባህ የመካን ፀሐይ፣ እንግዲህ በአሁ ሰዓት በኦሙራ ሆነ በሐጅ መካን የሄደ ሰው ያውቀዋል። በዛ ጠራራ ፀሐይ መሬት ላይ ድንጋይ የጋለ ድንጋይ በለው በዛ ላይ ከላይ ድንጋይ ተጭኑ፣ ራቁቱን ሁኑ፣ ከተማ መዲና ከተማ እየጎጡት እየወሰዱት፣ ክፈር ላኢላህ ኢላላህ ልቀቅ፣ በአላህ ካድ ሲሉት እሱ ምርስ ምን ነበረ አሐዱ አሐድ። አንድ ነው። በቃ ጭንቅ ቀጠብብ ሲላቸው ማሰቃየት እኮ ነው የከበዳቸው። እሱን ሲያሰቃዩ እነሱ ተጎዱ። ማሰቃየት ከብዷቸው አቅቷቸው ስቃዩ በዝቶ ይዛኔ ነው በነፃም ብትልይ ልሰጥህ ነበር። ልክፈልካልክማ ወሰደው፣ ገዛው፣ ወደ ነፃ ወጣው እና ሙስሓብ ብን ዑመይር የመዲና ከተማ የመካ ከተማ ፈርጥ የነበረ በሀብት በውበት በዝና የሀገር ውስጥ ልብስ እኮ አይለብስም። የውጭ ምንድን ባለው በዘመናችን ባር ምንድን ባለው ብራንድች ያንዳንስጥ ብራንድ ነው። ሽቶ ብራንድ ነው። ጫማው ብራንድ ነው። ሁሉ ነገር የሀገር ውስጥ ምርት ለብስም ከውጭ ነው የመጣው የምትንከባከብ የነበረው ወጣት ነው። በዛ ላይ እድሜው ሰለመ ከሰለመ በኋላ ግን ያው ሁሉ ቆመ። ድማ መቆም ብቻ ቤት ውስጥ ያ ሁሉ ሆኖ እምቢ ብሎ መጨረሻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ለቀቀችው በቃ እንዳይሞት ሂድ ብላ ወደ ረሱል መጣ። ረሱል ሀቂቃ ከሚከብዳቸው ሁሉ በላይ የሚከብዳቸው ያመኑ ሰሐቦችን መሰብሰብ አለመቻላቸው፣ መካ ውስጥ ያሉ መካ ጨነቀጠብ እሳቸውም ላይ ስቃ ያለ ያመኑ ላይ ስቃ ያለ በጣም ይከብድ የነበሩ መከላከል አምኖ ወደሳቸው የለመጡ ሰዎችን መሰብሰብ መከላከል ከለላ መስጠት አይችሉም። የዛኔ ነው ነብዩ ስለ ላ ሰለም ሂዱ፣ እስከ ወደ ሐበሻ ፈይና አርዱ ስድቅ የእውነት ሀገር ነች፣ ፊሃ መሊኩን ላዩንተዋት ንጉሥ አለ። ማን ይበ ሂዱ ተባለ። ከመጡት ውስጥ አንዱ ማን ነው? ሙሳብ ነው። መጣ በኋላ ተመለስ። ሲመለስ ያዩት ያ ንጹሐብ አይደለም። ፊቱ ገርጥጠዋል። ልብሱ ተቀዳደዋል። ሰልባጅምድ የተለጣጠፍበት የተቀዳደል የተሰፋፋን የለበሱ ነቢዩ አዩት አለቀሱ። ምን ለእስላም የከፈለው ዋጋ ድሮ ማን ነበር ሙሳብ ሌላ ነው። አሁን ማን ሙሳብ ሌላ ነው። ለሰብሩ ትዕግስታቸው ጽናታቸው ለዚህ ምን ላሉ ረድማዎች ሰሓቦችን ሲገልጹ አላህ አለምን ህዝብ በኒ አደምን ሁሉ ነፍስ ሩሕ ሲኸልቅ መርጦ ነቢይ ያደረገ የቀረውን ንሳ መርጦ ማለት ሰሓባ አደረጋቸውና፣ በነቢዩ ዘመን እንዲፈለቁ አላህ አደረጋቸው፣ እንጂ ሰሓቦችን የመሰለ እኮ የትም አታገኝም፣ የትም አይገኝምና ሰብር የቁርኣን አስተምሮት ነው። ይህን ሰብር ያላበሳቸው የቁርኣን ትምህርት ነው፣ ይህን ሰብር የሰጣቸውና እኛ ብንሆን ይህ ቁርኣን ሰሐቦችን የቀየረ ቁርኣን ነው። እኛ ጋር ያለው ሰሐቦችን በሰብር ያላበሰው ቁርኣን ነው። እኛ ጋር ያለውና በቁርኣን የሰብር አስተምሮት

ከፍተኛ የሆነ እንግልት፣ ስቃይ እና መከራ እንዴት እንዳለፈ አሳይተውናል። የሙስዓብን አንስተዋል ያ የተንቆጠቆጠ በዘመኑ ብራንድ የተባለ ልብሶችን የሚለብስ በመጨረሻ ላይ ሁለት የሚታጠቃቸው እንኳን አቶ ወደ መዲና ሲሄድ ሁለት ጆንያዎችን ለብሶ ታጥቆ የሄደበት አጋጣሚ ነው ያለውና፣ ታሪኩ አሳዛኝ ነው ነገር ግን ነቢዩላህ አደም ዓለይሂ ሰላም ጀምሮ እስከ መጨረሻው ነቢይ እንዲሁም ኢላቅያሚ ሳዓ የሙእሚኖች ሰብረኛ እንዲሆኑ ይሄ ሰብር ከመጣ በኋላ ደግሞ በላዕ ከመጣ በኋላ ሶብርን እንዲላበሱ ከሌላው አማኝ እንዲለዩ ያደረጋቸው ዒማን ነው፣ ተቅዋ ነው። የዚህ ምንጭ ደግሞ ቁርኣን ነው። ቁርኣናችንን መመሪያ ማድረጋችን የወደፊት የምናገኘውን አጅርና ሚንዳ በማግኘት ሶብር እንድንላበስ ሶብር እንዲኖረን፣ በላ መፈተናችን የማይቀር ነገር ነው። አላህ ሱብሓነ ወተዓላ ኸይር የሻለትን ሰው ይፈትነዋል። አላህ ሱብሓነ ወተዓላ አንተ ኸይር ሻለህ፣ አንቺ ኸይር ሻልሽ፣ እህቴ ሆይ ሶብር አድርጊ፣ ሶብር አድርግ። ሁላችንም ሶብር በማድረግ አኼራን ያችን ዘላቂ የሆነችውን አኼራ ያችን ምንዳዋ ፈድሏ፣ ችሮቷ ብዙ የሆነችውን ጀነትን ለማግኘት